ምን አገኛለሁ ብለሽ እንደዚህ እያበርሽ የመጣሽው? እየቀለድክብኝ ነበረ ማለት ነው። ወጥመድ አዘጋጅልኝ። ቆይ ግን አንቺ ማኑ ሕፃን ፈላጊ ያደረገሽ ንገርኝ። ለምን በማይገባሽ ላይ እንደርጎ ዝም ጥልቅ የምትዩ? ህይወት እኔም ታሳዝነኛለች፣ ስለዚህ ልጇን እየፈለግኩላት ነበር። ቆይ ቆይ ቆይ፣ በቀደም አንቺ ነበርሻ እዚህ የነበርሽው እና የታላ ጓደኛሽ ቤት የምታደሰው? ንገርኝ። ይታል ኡፍ፣ ሳሚ አሁንስ አበዛኸው። ምንም ስለምትለው ነገር አላውቅም። ቅድም ስልክ ስታወራና አድራሻ ስጽፋይቼ ተከትዬ ነው የመጣሁት። አንቺ ምን አገባሽ? ቆይ ቆይ፣ አንቺ ልጅ ግን ከጀርባሽ ያለው ምስጥር ምንድን ነው? ንገሪ ሳሚ፣ ከራስ ውጪ ማንንም አታዳምጥም አይደል? በቃ እንዴትና እና ለምን እንደመጣው ነገርኩ። አንተ ግን ወጥመድ አዘጋጅተልኝ ነበር። አዎ፣ አንቺ የምታደርጊው ምንም ስለ አላማረኝ መጨረሻሽ ማየት ፈለኩ። ለካ አንቺ በተቀደልሽ በውለ ስብረሽ ነው የምትፈሺው። ቆይ፣ ህፃኗ የት እንዳለሽ እንዳልሽ ካወቅ ለምን አታመጣላትም? እናቷ ታሳዝንህ፣ እናቷን ሽቷት ልጅ አታሳዝነህ ምን አገባሽ? አንቺ የመጣሽበትን ዝብለሽ አዘርፊ። በቤተሰብ ጉዳይ ምን አስገባሽ? ሳሚ እዛ ቤት እስካለው ድረስ እኔም የቤተሰቡ አንድ አካልኝ። እሺ ይመለከተኛል፣ እመኝ። ይሄ ድርቅናሽ ግን የሆነ ቀን ዋጋ አስከፍለሻል። እሺ ሳሚ፣ አሁኑኑ ይሄጄ ጉድህን ነው ምዘረግፍልህ። እኔም ጉድሽ ነ ማውጣልሽ። እኔ ከአንተ አይብስም። የውሸት እህታቸው መሆንሽ ነው ማይብሰው። አንድ ነገር ልንገርህ፣ እኔ ከወደኩኝ አንተ ማብራይን ትወድቃለህ። ጠብቂ። የአንቺ ነገር እንቆቅልሽ እንደሆነ አይቀጥልም። እሺ፣ በቅርቡ ፍጻሜውን ያገኛል። ይልቅ ህፃኑ የት እንዳለሽ የምታውቀው ነገር አለ? የለም። ቢኖርም ደግሞ ላንቺ አልነግርሽም፣ ምክንያቱም አንቺን ስለማላምንሽ። ሳሚ፣ በዚህ ጉዳይ ልታምኔን ትችላለህ። እኔ ለህይወት ብዬ እንጂ የግል ጥቅሜን እያሳደድኩ አይደለም፣ አንተም በተመሳሳይ። ስለዚህ ሁለታችንም አብረን እንስራ። አልሞትም እንዴ? ደግሞ ከአንቺ ጋር ልስራ። ያለፈው ላይ ይቆጨኛል፣ እሺ? ተው በእናትህ፣ እኔን የመሰለ ሸሪክማ የትም አታገኝም። አረ፣ እዛው ይብላኝ። ለወለደሽ ያገባሽ ሲፈታሻል። አንዴ ስሚ፣ ቀሉስ ቀልድ ነው ሮት፣ ይሄ ሲሪየስ ጉዳይ ነው እሺ? እኔ መቼ አይደለም አልኩኝ። እንዴት ተረድቶ እንደሆነ አላውቅም ግን እኮ እንተጋገዝኝ ያልኩህ እንዲ አይገባሽም እንዴ አንቺ አርፈሽ ተቀመጪ ኧረ ቀስ ሳሚ በእኔ እንዴት ተነ እንዳታልቅ ወይኔ ሳሚ የአንቺ መጫወሻ አሉ አረ በምን ቀን ነው ያወኩሽ ቀኑ ማክሰኞ ብራይት ካፌ ከቀኑ ስምንት ሰዓት አካባቢ ይርፋሻበው አንዴ ደድበሻል አይገባሽም ስሚኝ ሁለተኛ ግን መንገድ ላይ ባገኝሽ ማለት ከማርኮሽ አይማረኝ ሺ ቆሻሻ ሌባ ተመስገን ነገሮችን እንደምታቀልልኝ፣ ፈጣሪው ተመስገን። እህቴ በእናትሽ ለምን በእናታችን፣ እሺ የሻለው፣ እንደዚህ አትሁኝ። ሁሉም ነገር ይስተካከላል። ለአንተማ ቀላል ነው። የተጎዳሁት እኔ፣ መራመዴ ባልችለው እኔ እንደ ቀላል ነገር ተረጋጊ ትለኛለህ። ሄደ ከዛ ኳል እህቴ፣ ዶክተሩ አድርግ የተባለሽ ነገር ካደረግሽ ትድኛለሽ ብሎሻል አይደል? በቃ ሁን ብስጭት፣ ሀዘን፣ ምናም ነገር አያስፈልግሽም። እስከ መቼ ነው ዳዊት? አስበው እስኪ ከዚህ በኋላ ስራ መሄድ ላልችል እችላለሁኝ። በዛ ላይ ብዙ የጀመርኳቸው ነገሮች አሉ። እንደ ቀላል በቃ ሊበላሽ ነው። እሱ ነው የሚያሳስብሽ? አለ ስራ፣ ገንዘብ ማትረፍ፣ መክሰር የሚባሉ ነገሮች እኮ ከአንቺ ጤና ይበልጡ። ለእናንተማ ሁሉም ነገር ቀላል ነው። እኔ አውቃለሁ ምን ያህል እንደለፋውበት ይገባኛል ግን፣ ተረጋጊ በቃ ሁሉም ነገር ይስተካከላል። እኔ ሁን የሚያሳስበኝ የጤናሽ ጉዳይ ብቻ ነው። ቆይ ሳሪ መድኃኒት ንወስደሻለ አይደለ? የማያድን መድኃኒት ምን ያደርግልኛል? ባንድ የማትድኝም ሳሪ፣ በሂደት ነው እኮ። ቆይ ተይ። ይህን ነገር ለአንቺ መንገር አለብኝ። ስንት ጊዜ የለፋውበት ስራዬን ማንም ሊጫወትበት ነው አይደለም? ወይኔ ሳሮ በቃ በቃ ይኸውልሽ፣ እህቴ ሰዎች ይታመማሉ፣ ይድናሉ። ይሄ በቃ ተፈጥሯዊ ነገር ነው። አንቺ ላይ ብቻ የተከሰተ ነገር አይደለም እኮ። ዳዊት፣ እኔ እኮ ውድቄ ነው። በማን ምክንያት? በዚህ በማትረቧ ሕይወት ምክንያት ይኸው፣ እሷ ናት እንደዚህ ያደረገችኝ። እኔ የምልሽ እንደም፣ ሕይወት ስትይ፣ ሕይወት የት ሄዳ ነው? እኔ እሷን አልጠብቅም። የት እንዳለች በምን አውቃለሁ? ምን አለ በወጣችበት እንደዛው ብትቀር። ኧረ እህቴቴ፣ በእናትሽ፣ እንደዛ ይባላል? በስመ አብ። አንቡንድ ንዴ እያበድሽ ነው እንዴ? አዎ፣ አብጃለሁ፣ አሳብዳችሁኛል። ወደ ራስሽ ተመለሽ። እንዴ ምንም እኮ ጤነኛ አይደለሽም። በቃ ካልሆነ ለምን እየደውልላት አለ። አንተ ደግሞ እኔ እኮ ህፃን አይደለሁም። ሁሌ በማየል ታስፈራራኛት ሞክር። ምን ላድርግ? በጣም እያስፈራሽኝ ነው ያለሽ እንዴ። እኔ እኮ በጣም ተጨነኩኝ። አንቺ ለማረጋጋት ብዬ አቅሜን ሁሉ እየጣርኩኝ ነው ያለሁት፣ አንቺ ግን እየታየሽ አይደለም። ይኸው በማይሆን ነገር እየተበሳጨሽ ህመምሽ ላይ ህመም እየጨመርሽ ነው አይደል። እንዴ ይኸው የህመሜ ሁሉ ምክንያት ህይወት ናት። በቃ እሷን ከዚህ ቤት አስወጣልኝ። እውነት አብደሻል። የራስሽን ድክመት በሰዎች ታሳብይሽ። እንዴ ሕይወት እኮ እንደዚህ እየበደልሻት እኮ አንድ ቀን እንኳን ስላንች ክፋውሮት አታውቅም። አዎ ለአንተማ መልአክ መስላ ነው የምትታየ። ትክክለኛ የሲጣ መልኳን እኔ ብቻ ነኝ የማውቀው። እህቴ አታስቢብሽ፣ እኔም እሷም ከዚህ ቤት እንሄድልሻለን። አንቺ ብቻ ገነው ሰማኛለህ፣ እግርህ እሷን ተከትሎ ከዚህ ቤት ከወጣ እህቴ ብለህ እንዳጠራኝ። እሺ ምን አድርግ ነው የምትይኝ? እንዴ ልኑር? አትኑር? ልሂድ? አላስኬድም። እሺ ምን እንዳደርግ ነው የምትፈልጊው? ንገሪኝ እስኪ እኔ እቺን ህይወት የተባለች ሰይጣን ተከትለ ህይወትን አታበላሽ ነው ያልኩት፣ እንጂ ሌላ ምንም አላልኩ። እኔ ያለ ህይወት መኖር አልችልም። በቃ እንደውም እንደምወዳት ነግራትና እሷ ጋርም ተመሳሳይ ስሜት ካለ ተጋብተን አንድ ላይ እንድንኖር እፈልጋለሁ። ጭራሽ እኔ ሞቼ ነው ቆሜ። ይኸውልህ፣ እኔ በህይወት እያለሁኝ ይሄን ነገር እንዳታስበው። እሺ? አንቺ፣ ቆይ ሳሚን ስታገቢ ተቃወመሽ ሰው አለ? ያ ሌላ ይሄ ሌላ፣ ይሄ እኮ የተለያየ ነገር ነው። እህቴ በቃ አሁን ክፉ ደጋም ና ታመሻል። ራስሽን ብቻ ተንከባከቢ። እንደዚህ ሆነሽ ምን ምን ነገር አይደለም። ወራፍታ እንዴ ይሁን መተሻል እንዴ? ቤት አልነበርሽ፣ የት ሄደሽ ነበር? አየር መቀበል ፈልጌ ነበር፣ የጎደሉ ነገሮችን ገዛ ስቼ መጣው በዛውም ያው ሳሩን እኔም ባየችን ቁጥር እየተናደደች ስለሆነ ከፊቷ ላይ ለትንሽ ደቂቃም ቢሆን ዞር አልኩላት። እዚህ ቤት ልም ብለሽ ተሰቃየሽ አይደል? ለእናንተ ሸክሙን ኩባችሁ እንጂ ለእኔማ ጎዳና ከመኖር ይሻለኛል። እንዴ ምን ማለት ነው? ሂዊ ይኸውልሽ፣ አንቺ ኮሺ ብቲ ወጥተን አንድ ላይ ቤት ተከራይ ትንኖር ነበር አይድፍ። እሱ እንኳን አስፈላጊ አይደለም ደግሞ ቀለበት እንዳደረክ ሰማሁ። ነግረኸኝ እኮ አታውቅም። አይ ሳሙኤል መጥቶ ነገርሽ አይደል? እውነት ነው ማለት ነው? እርግጠኛ ነኝ የሆነ የሆነ ነገር ጨምሮ ነው ነገር እሱን እኔ በምን አውቃለሁ ግን አንተ እንዳገባ ለምን አልነገርክኝ አረ አላገባውኝም አንድ በጣም የምትወደኝ ልጅ ነበረች እና ካላገባኝ ራሴን አጠፋለሁ ምናምን ነገር እያለች ቤተሰቦቿን ስታስጨንቃቸው እባክ ብለው ቤት ወሰዱኝ ልጅቷ አኮ ገና ሩትን ራሱ አታክል ግን በቃ ራሴ የገዛውትን ቀለበት ካላደረክልኝ ብላ ስታስጨንቀኝ ያን ነገር ማድረግ የእሷን ህይወት የሚታደገው ከሆነ ብዬ አደረግኩኝ ቆይ እሺ ማለት የጥፋት ነው እንደዛ ነው እንዴ? እኔ ደግሞ እኮ አግብታ የፈታ ነበር የመሰለኝ። አጣሞ እንደሚነግርሽ እርግጠኛ ነበርኩኛ። ይሄ ጠማማ በሱ ቤት በቃ እኔና አንቺ መሀል ገብቷል አይደል? የሚገርም ነው። እና መቼ ነው የምታገቡ? እስኪ እኔ የምልሽ ስትስቅ የምታምርቆ እንጂ የልጅ ፈልግልኝ እስኪ። እንዴ የሩት ጓደኛ ስትስቅ አታምር እንዴ? አንቺ ደግሞ እንደ እሱ አይነት ሴት ለጠላቴ የማይስጡ አላየሻትም እንዴ? እኔ እንደዚ አይነት ሴት አሉዱ። ምን ሆነችብህ ደግሞ? አበባና ቸኮሌት የምሰጣት ላልተመቻች ሴት ነው። የሉሽ ህይወት እኔ እህቴን ለማስደሰት ብዬ ነው እንጂ በቃ እዚህ ምድር ላይ ራሱ ከወንድ እኔ ከሴት እሷ ብትቀረሱ አላረጉም በፍጹም አላደርጉ። እረባክ እንደዚህ ካልክ ደግሞ ታያለ ከልጅቷ ፍቅር ይይዛል። ምን አድረኩሽ ቪ ቆይ እና ያል ነው የምትይ አንዳንድ የጠላ ነውን ነገር እንወዳለን። በተለይ በፍቅር ዓለም ይሄ ነገር ሲያጋጥም ብዙ ጊዜ አይቻለሁ። ቁሻ ንጠይቅ ጠይቅሽ አንቺ ሳሚን ትጠዩ ነበር እንዴ? ስለ ሳሚና ስለእኔ አትጠይቀኝ። ግን አንተ ብታገባ አሪፍ ነው ዛሬ ግን ስለ ተዳር ብቻ ብቻው ነው ቆይ ማግባት ፈልገሻል እንዴ ማ እኔ እኔ መች ለእሱ ታደልኩኝ እኔ እኮ አንተን ነው ያልኩ እኔም እያሰብኩ የምትወዳት ልጅ አለች ማለት ነው አዎ በጣም ወዳት ልጅ አለች ግን እሷ ቱደደኛ ቱደደኝ እርግጠኛ አይደለም ከዚህ በፊትም እንደዚህ ብለኸኝ ነበር በኋላ ስትንከራፈፍ አንዷ አግብቷት ጉድ እንዳትጡ እሷ ግን ታደርጓለች ብለሽ ነው ያው እንደምወዳት እኮ ታውቃለች ሴትነት ምናምን ነገር ይዟት። ቆይ ነግረሃታል? እሱን ማድረግ እኮ ነው እንደ ፈንጂ ማምከን የከበደኝ። ታዲያ ካልነገርካት በምን ታውቃለች? ምናልባት አይኔ ነው ታውቃለች? እንደዚህ ቅርብህ ነው እንዴ ያለችው? በጣም ቅርቤ ነው ያለችው። የት፣ እኔ አውቃታለሁ እንዴ? ምናልባት ታውቂያት ይሆናል። ለማወቅ በጣም ጎጎ። ማናት? በእናት ዳዊት አስተዋውቀኝ እስኪ። ገምጪ። እኔ ቅርብ ያለች እንደ የሚወልሽ የስሟ የመጀመሪያ ፊደል የሚጀምረው በለ ነው ለም ለም ናታ ሌላ በለም ይጀምር ስም የለም አይ አይደለም ለን ወደ ኤል ቀይር በእንግሊዘኛው ኤል አይደል ያው ለም ለም ነው አይደለም እውነት ነው የምልሽ ይህን ካወቅሽ ሽልማት አለሽ ሌላ ስም አሰብኩኝ ገል ይመጣልኝ አልቻለም በቃ ውልሽ እንደም ቀረብሽ ምን የመሰለ ሽልማት ነው ያመለጠሽ አንተ ነሀ ይውልሽ ይህን ያለ ማወቅ ካጓጓሽ እነግርሻለሁ ግን አደራ ይህን ነገር ስነግርሽ በቃ ፊትሽ እንዳይቀየር እኔ አንቺን በጣም በጣም ነው ማከብርሽ። ያው ከሁሉም ሰው በቃ የተለየች ሴት ነሽ ለኔ። አሁን ስለ እኔ ሳይሆን ስለምትወዳት ልጅ ነው ንገረን ያልኩ። ሩቴ ናይ ወደዚህ ዳዊት ስለሚወዳት ልጅ ሊነግረን ነው። እኔ አቃታለሁ እና ለእኔ ብቻ ነው ያልነገረኝ ማለት ነው። ለቀባሪ አረዱን ብሎ ነዋ። ወንድሜ ለምንድን ስልክ ማታነሳላት? እሷ እኮ በጣም ነው የምትወድ። እረዱት ተፋሽም በእናትሽ ይውልሽ። እኔ እሷን ከማገባ ቆሜ ብቀር ይሻለኛል። ማናት እሷ የክላስ ጓደኛዋን እኮ ነው የምትለው። እኔ ምንም አልወደድኮትም። እንደሚወድሽ አንድ ነገር ልንገርሽ፣ ከአሁን በኋላ ጭራሽ አግኛት እንዳትኝሽ። ደሞ አውቀሽ ነው እንጂ ከማን ፍቅር እንዲያዜ እንጠንቀቅሽ፣ ታውቂያለሽ። አለ አንተ ደግሞ ክብር አይወድልህ። ከመልክ መልክ፣ ከቁመና ቁመና ያላት እኮናት። ምን ያንሳታል? የምሬ ነው የምልሽ ሩት፣ እኔ ስሟን እራሱ መስማት አልፈልግም። እሺ እንደዚ አይነት ጥላቸው። ምን ነው ዳዊት ይህን ያህል? ኧረ እዛው በጸበሏ በእናትሽ እኔ እውልሽ። ቀጫጫ ሴት ምንም አይመቸኝም። ደግሞ ያለ ነገር አልከሳችም። በጣም ነገረኛ መሆን አለባት። ሞዴል እኮናት ወንድም። ምን ሞዴል የዘንድሮ ሞዴል ደግሞ ምን በቀጠነ ነው እንዴ? ሂቪ ብታያት እኮ ልጅቷ ከውሃ ትቀጥናለች። አረ ወንድሜ አታስቀኝ። ብታይ ትምህርት ቤት ውስጥ ወንዶች እንዴት እንደሚወዷት አንተን ራሱ እንዴት እንደወደደች ገርሞኛል። አረ ትክርብኝ። ሁ እኔ ሁልሽ አንቺ ላለማስደበር ብዬ ነው። እናንተ ጭራሽ ዙሩን አክራችሁታል። የማይፈልግ ከሆነ አታስጨንቂው። አረ ዝም በይ፣ ሙድ ሲይዝ ነው እንጂ ወዷታል። የፈለግሽውን ነገር በይ፣ ከዚህ በኋላ ግን አግኛት ብትኝ ትጠኛለሽ። እሺ አረ አታስቀኝ ዳዊት፣ ይህን ያህል እኮ አትናከስም ር አልፈልግም እንዴ? አልፈልገውን ሰው ለምን አገኛለ? ሲቀጥል ደግሞ ለሱ ሰማማኝ ተስፋ መስጠት አልፈልግም። በሉ እናንተ ጭቅጭቃችሁን ቀጥሉ። እኔ ልግባ። ሳሮን እኮ መምጣቴን አላየችው። ምናልባት ፈልጋኝ ሆነ። እኔም ልግባ። ልመስል ይሉሽ ከሩት ጋር ምንም ጭቅጭቅ አልችልም። ደግፈ አንሳኝ። ዶክተሩ እኮ እግሬ እንዳንቀሳቀስ ነግሮኛል እህቴ። ይህም ምን እኮ ባንዴ አይደለም በጊዜ ሂደት ነው። እባክህ አታበሳጭኝ። በቃ ያልኩን ብቻ አድርግልኝ። እኔ በአንድ በኩል ደግፍሻለሁ። አንቺን የፈለገሽ የለም፣ አርፈሽ ተቀመጭ። ዳዊት እባክ ይቺን ልጅ አስወጣልኝ። ችግር የለውም። ምናልባት የምትፈልጉት ነገር ካለ ግን አለው። እሺ ዳዊት በቃ ተውኝ ምንም ተስፋ የለኝም እንደዚህ ሆኜ መቅረቴ ነው እንዴ አንቺ እኮ በአንድ ከእንዲሻለሽ ነው የፈለግሽው በአንዴ ደግሞ የሚሆን ነገር የለም የማውቀውን ነገር አደጋግምልኝ በቃ ሰምቼሀለሁ አንቺ እኮ ስለቸኮልሽ ነው ወቴ ሁሉም ነገር በአንዴ ደግሞ አይሆንም እሺ እኔ ወቴ እንደዚህ እንድትሆን አልፈልግም እባክሽ በቃ ጠንከሪ ሁሉም ነገር ይስተካከላል ስሜቱ ከባድ ነው ወንድሜ ብቻ እንዴት እንደሚሆን አላውቅም አንቺ ጠንካራ ነሽ ትወጪዋለሽ በቃ ትንሽ ትዕግስት ይኑርሽ። እሺ አትቸኩ። እዚህ በመሆኔ ብቻ ብዙ ነገሮች እየተበላሹ ነው። አብሶ የኒጆ ውስጥ እዚህ እንኳን ተቀምጬ ብዙ ነገር ተበላሽተዋል ብለው እየደወሉልኝ ነው። እንደውም ይልሽ በዚህ አጋጣሚ ማን ጥሩ ማን መጥፎ እንደሆነ ትለይበታለሽ። አይ ዳዊት፣ ለዓመታት የለፈውበትን በተን እኮ ነው የሚያበላሹብኝ። ስንት ለወዶ የሚያድር እንዳላጣውቅም ከእህል ነው ለገንዘብ የሚኖር ልክነሽ እንደፈለጋቸው ደግሞ። ይሄን ያህል የሚያስጨንቅሽ ከሆነ እኔ ራሴ ይጃ አንዳንድ ነገሮችን ማስተካከል እችላለሁ። ለውጤ ምንም ችግር የለውም። አይ እንደዛማ አይሆንም ሌላ ስም ነው የሚለጠፉብኝ። እንደዛ ከሆነ በቃ እንደፈለጉ ይሁን። አንቺ ይኸው ልሽ፣ አሁን መጨነቅ ያለብሽ እንዴት እንደምትድኝ ብቻ ነው እሽቴ። በቃ ሌላ ነገር አታስቢ፣ ራስሽን አታስጨንቂ። እስኪ እናያለን። ዶክተሮቿ ግን ተስፋ አስቆራጭ ነው እኮ ነው ያለ። በህክምናው አለም እኮ በቃ አንድ ቀን የቀራችሁ ትሞታላችሁ የተባሉ ብዙ ሰዎች ድነው አይተናል። አይደል አንቺ ብቻ ተስፋ አትቆጭ፣ ትድኛለሽ እሽቴ። እሺ እናንተ ከጎኔ እስከሆናችሁ ድረስ ሞክራለሁ። እንደዛ ነው የሚባለው። እሺ

ያለበትን ለማፋጨት ምን ያንሰኛል ደግሞ በእርግጠኝነት አንተ አትችልም አይደለ ለዛ ነው እስኪ ሞክር እሺ ምን ፈለግሽ አንተ ሰውዬ ነገር አትፈልገን እሺ ሚስትና ባልን ገድ ይኸውልህ እጄ ለፖሊስ ነው የምሰጠው አሬ ምን እንግዲህ እያ ነው የምታወሪው ስማ እኔ ለሚንቀኝ ሰውዬ እጄ አንድ ቅጠል መበጠስ ነው የሚጠበቅብኝ አሁንም ያጉል ማድሽ አልተውሽም አይደል በል በል በል በል አነጋገርን አስተካክል በነገራችን ላይ ላንተ ጥሩ ዜና አለኝ አባብዬ ያው በህይወት ውስጥ ብዙ ሴቶች እንደሚመጡ ነግረውኛል። አንቺ አባብዬ ጋር የምትሄጁ ስለ እኔ ለመጠየቅ ነው እንዴ? አረ ምን ቆርጦኝ ስራም አላጣው። እና እኔ ህይወት ውስጥ ብዙ ሴቶች እንደሚመጡ አንቺ እንዴት አወቅሽ? ስለ እኔ ሲነግሩኝ በእኔ ህይወት ውስጥ ከሚመላለሱ ወንዶች አንዱ አንተ እንደሆንክ ነገሩኝ። እና በድንጋጤ ከዚህኛው በር እዛኛው በር ይሆናል ይሮጥኩት። ደስተው መሆን አለበት መቼስ፣ እንደዚህ ያሮጥሽ። አረ ምን አልኩ አንተን እኮ አንተን ባባቢዬ ሞት እኔ ማ የጓደኛዬ ፍቅረኛ ነው አይሆንም ስላቸው በቀዩ ሳሚ ይቀየሩልኝ። እኔ ግን ደስ የሚለኝ ያው በሸበላ ቢሆን ነበር። ያው እሱም ቢሆን ግን የጓደኛዬ ነው። ቢሆንም ግን ካንተ ይሻላል። ማን ነው ደግሞ ያሸበላ? እሱን ተው። ግን አንተም ቢሆን ፍቅር ካለህ እንዲመልሱት ማድረግ ይችላለሁ። አረ በስመ አብ! በይ ምን ነው አንቺ፣ ነውር እኮ ነው። ማለት እንደማታገኘኝ ስለገባ ነው እንጂ እኮ እንደምትወደኝ ከአይን ላይ ያስታውቃል። ግን ምን ዋጋ አለው? የህይወት ፍቅረኛ ነበርክ።

ደሞ ካንተ ጋር የት ቤት? እንዴት ፈልገ ነው? ይሄ እኮ ነው ችግር፣ ስንዝር ሲሰጡ ክንድ ትጠይቃለ። ገና ለገና አባብዬ በህይወትሽ ከሚመጡ ወንዶች መሀል አንዱ እሱ ነው ብለው ስላሉኝ ከኔ ጋ ጎጆ መመስረት አማራ። የባስ አታምጣሉ። እኔ ወደ ቤት አይደለም ሄደው፣ አንቺ ከፈለሽ ግን እጂ። ምን ይመስላል ታዲያ፣ እንደዛ ትልም ዴ ከመጀመሪያውንም እዚህ ገትረ ጊዜ ነው የምታቃጥለው። ለነገሩ አንቴ የጊዜ ነገር መች ይገባል? ቢገባ ኖሮማ ህይወት እንደዚህ አታድርጋትም ነበር። እኔ ማቺ ንብድ ተከትዬም አልገባም። አይ ይቅርብኝ። ኧረ ልጅቷ አለቃቂ ሰላምዬ እንዴት ነሽ ግን የኔ ልእልት አንችማ ደምሽ ከሳባው ያኖር ግጠኛ ነኝ ግን አንድ ነገር አለ ግራ አይንሽ ትንሽ ሻወራር ነገር ትላለች እኔም እያልኩ ነበር ከሱ ውጪ ምንም አይወጣልሽም ይገርምሻል እኔ የቁንጅና አድናቂ ነኝ። ያኔ ኤሌመንተሪ እያለን ትምህርት ቤታችን ውስጥ የቁንጅና ውድድር ተዘጋጅቶ ነበር። ከዛ ሰላም፣ ይህን ታሪክ እኮ ባገኘቻት ቁጥር ነው የምትነግሪያት እንዴ! በቃት። አየሽ፣ ይሄ የቅናት መንፈስ ነው እንደዚህ የሚያደርግሽ። ቆይ፣ ግድ የለሽም። ለዚች አንድ መፍትሄ ያለችኝ የሚቀባ ነው። እኔ ምንም አልፈልግም። ምንም ነገር ወደ እኔ እንዳታመጭ እና ወሬ መሀል ለምን ትገቢያለሽ? ላውራበት እንጂ እና እንደነገርኩሽ እዛ የቆንጅና ውድድር ላይ አንደኛ ወጣሁ። ግን ምን አጋለሁ? እንደ ህይወት በቅናት የተንጨረጨሩ ሴቶች ምርጫው ተጭበርብረዋል ብለው ተቃወሙ። ይህንን ለማውራት ነው የመጣሹ? አሁን እች ልጅ የሆነ ነገሯ ይቋረጥ ብል አትጎዳም? ትጎዳለች። ሰላምዬ ቆንጆ እንደሆንሽ እኮ ዓለም ያወቀው ጉዳይ ነው። መጠርጠረስ ቲ እና ታማሚ የት ነች? ሳሮን ነው ውስጥ ተኝታለች። እሺ እንድትድን ትፈልጋላችሁ አይደል? እሱ ብቻ ነው ፍላጎታችን፣ ግን ሐኪሞቹ ተስፋ አስቆራጭ ነገር ብቻ ነው ነገሩ። ቆይ ሐኪም ድረስ ከምትሄዱ እኔ ጋር አትመጡም ነበር እንዴ? አንቺ መድኃኒት ታውቂያለሽ እንዴ? በሚገባ እንደውም ዘግይታችኋል። እኔ ሆኜ እንጂ እንደ እሷ ስራማ ቢሆን የአልጋ ቁራኛ ነበር የምትሆነው። እኔ እኮ ስንት ቀን መንገድ ላይ እንደጠበቅኳት አላወቃችሁም እናንተ። ለምን ለቃታቅጣት ነዋ ትቀልጃለሽ እንዴ ይሄ ዳዊት እንደውም ባለፈው ማእከላችን ገብቶ ባያገላግለን ኖር ይሄን ቀጥቅጬ ማለት ነው ሰው ራሱ አትሆንም ነበር አሁን ጻፍ አልፈልግም ሰላም በእናትሽ ሂጂ እኔ እኮ ታማለች ሲባል ነው የመጣሁት ካልደረሰችብኝ ከዚህ በኋላ አልደርስባትም ሰላምዬ እርግጠኛ ነሽ መድሃኒቱ ይሰራል እመኝኝ ባንዴ ነው የምትፈወሰው ስልሽ እንዴ ሰላም ይጣፋሱ እንዴት ነሽ ተገኘሽ ዛሬ አለሁ ሸበላው እህት እንደ ታመመ ሰምቼ እኮ ልጠይቃት ነው የመጣሁት። ኦ በጣም ጥሩ ነው፣ እንደውም በማላችሁ ያለው ጸብ መውረዱ በጣም ደስ ብሎኛል። እኔ የህይወት ነገር ሆኖብኝ ነው እንጂ ምንም ነገር ሲበርድ አልወድም። እና እኔ ምልሽ ገብተሻ አየሻት ህይወት እያለች ቤት በኩል፣ እኔ እንደውም እኮ ለአድናት ጭምር ነው የመጣሁት። እውነትሽ ነው ፣ ይሄማ በጣም አሪፍ ዜና ነው። ህይወት እኮ ትጣላላችሁ ብላ ፈርታ ነው። እኔ እኮ ታቀኛለ፣ ካልደረሱብኝ አልደርስም። ለማንኛውም በቃ እንግባና ነው ጠይቄያት። ዳዊት የሰላምን ማይረባ ቅጠላቅጠል ምን ነው ህይወት እየሰማሽ ነው? እኔ ልቤ ውስጥ ጥሩ ቦታ ስላለሽ ነው እንጂ አንቺን ፈስ በፈስ ማድረግ እንደማያቅተኝ ታውቂያለሽ። አይ ሰላም፣ እሷ ዝም ብላ ነው የተነሽ፣ ነገ ብተን ነው ያለሽ ቴ አረበሽኩሽ፣ እህቴ ሰላም። ልጠይቅሽ ልጠየቅሽ የመጣችው በዛ ላይ ደግሞ እንዴት እንደምትገናኙ ይች እውነት በጣም ደስ ይላል። እኔ ቁጭ በይ። መድኃኒቱን ነኝ ማለቴ። ያው ባለፈው ትንሽ ስላስቀየብሽ ቆሌ ቆጣ ብሎ ነው ያው ቆሌ ደግሞ ቆጣ ሲል እግር እንደዚህ እስር ስር ያደርጋል። ለዛ እና ቆይታ መድሃኒቱ ምንድን ነው ያው፣ እኔን ይቅርታ የምትጠይቅኝ ከሆነ ትድኛለሽ።